እቴ ሜቴ ሎሚ ሽታ ተጻፈ በአዳም ረታ። ደፋር እኮ ነው ኡ ደፋር። እምሳለምበት ቤተ ክርስቲያን ሴቶች ረድፍ መጣና፣ አይ ድፍረት እና ብልጠት። እቴኔ ሴት መስሎኝ ጆሮዬን ላውሰው ጠጋ ብሎ በዛ በሚያምር ጎርናና እንደ ዳምጠው መኪና በሚካበድ ድምፁ እሰይ ረኑሽ እኮ ይሎሚ ነው አለኝ። በእውነት ነው የምለው፣ ድንግጥግጥ አልኩ። ለምን አልደነግጥ? የማውቀው ድምፅ ነበረ። የራሴው ጉድ፣ የራሴው አስናቀ። እንዴ ብዬ ዞር አልኩ። ከአፍንጫው በስተቀር ፊቱን በምታምር ቀይ ጥለት ያላት ነጠላ ሸፍኗል። መሬት የሚያብስ የአገር ባህል ቀሚስ ለብሷል። ሊያርፍ ነው ደነገጠሽ ብሎ እንኳን ቅር አላሎ እንግዲህ ቤተ ክርስቲያን ግቢ ውስጥ ሰው በተሰበሰበበት አቧሩልኝ ብያል ጮህ ያላወቅኩት መሰለው። ምንም እንዳላጠፋ ሁሉ ዙሪያ ገባውን ሳቅ ሳቅ እያላይቶ እንደገና ጠጋ ብሎ አስናቀነኝ ብሎ ሌላም ሌላ ደጀ ሰላምም አይባል ለስጋዬ የጣፈጠ ዝርዝር ነገረኝ። ቀና ብዬ ሰው ማየትም ከበደኝ። እንዴት ሆኖ አጠገቤ ያሉት ጸላዮችና ዳዊት ደጋሚዎች በሹክሹክታም ቢሆን የተናገረውን የሰሙ መሰለኝ። ላስደነግጠው ላባረው ቃጣና አልጠገብክም እዚህ ደጀ ሰላም የጸሎት ቦታ እንዲያለ ነገር የምትናገረው እንዲህ ስ ወንድ ሆነ የሴት ለብሰ ሴት ቦታ የምትመጣው በሎ ግድ ልለው አንጀት የሸፈተብኝ፣ በፍርሃት ተኮማትሬ የሚለኝን ማዳመጥ ቀጠልኩ። ረጅም የሚጣፍጥ ልብ የሚያሸፍት ነገር በዚያ ደብዛዛ የአመቷ ማርያም ሌሊት እንደሚሞቅ የድምፅ ጣዝማ ነገር በጆሮዬ ቀዳዳ አንቆረቆረ። አጉንብሼ ከማዳምጥበት፣ በሱ ወሬ ከምታደስበት ወሬ ወዳለሁ። ከሚያበላኝ፣ ከሚያጠጣኝ ይበልጥ የሚያወራኝን አቀርባለሁ። ቀና ስል ተከትላኝ የመጣችው ሁሉ አገርሽ የተባለች ሰራተኛዬ የሚደረገው እንደገባት ሁሉን ነገር እንደተረዳች አጠገቤም በተንበረከኩበት አጎንብሳ የምታን ሾካሹከው ሴት አስናቀ መሆኑን እንዳወቀች አይነት አፏና ከፊል ፊቷ በጋቢዋ ቢጋረድም አይኖቿ ተከድነው ነው የዳርና ዳራቸው ቆዳ ሲሸበሸባየው ፈገግ ያለች መሰለኝ። ይሄ ድርጊቷ አበሸቀኝ። ምን ያስፈጥጣታል? ተዝናንቶ ነፋስ ሲቀበል የነበረውን የፊቷን ግማሽ ለምን በከፊል ጋረደች? ምንስ ያስቃታል? በጋቢ አቅም የራሷ ስለሌላት ሁል ጊዜ የትንባሆ አባቷን ተበድራ ስለምትመጣ ሲጋራ ሲጋራ ትሸታለች። በአጠገቤ ስታልፍ ወይ ስትታከከኝ ወይ አጓጉል ስትጠቀኝ፣ ይሄ የኒያላ ወይ የጉሬዛ ብቻ የሆነ የሚቀረና ትንባሆ ጠረን ሲሰነፍጠኝ ሊያመኝ ይደርሳል። ታዲያ ጉረኛነት ወይ ጥጋበኛ ሆኜ ሳይሆን በጣም ቀርባኝ ጎን ጎን እንድትሄድ አልፈልግም። ከቤተ ክርስቲያን ስንመለስ ደግሞ ያን ጋቢ አባቷ ከእሷ ተቀብሎ ለብሶት አደባባይ እንዲወጣ ተቻክሏ ቤቷ ትገባለች። የነጠላዋን ይሁን የጋቢዋን ማጠቢያ ኦሞ፣ ሆዷን የምትሞላበትን የዶሮ ኩምቢ የሚሰብር ዘንጋዳ ከኔው ነው የምታገኘው። የምሰጣትን ገንዘብ አባቷ ይነጥቃት አልመሰለኝ። አንድም ቀን አምሮባት አያውቅም። በዱርይነቷ ደሃ ሆና ማርጀት የተፈረደባት እድለ ቢስ፣ ያን ቀን ጠዋት ያረጀ ጽድ ስር የጅብ ኩስ መስላ ተቀምጣለች። አስናቀቅ ይጥጥ ካለበት ቆሞ በተለወጠ አስመሳይ ሴተኛ አካሂዱ የተንኳተተ እኔ ካለሁበት ቦታ ተነስቶ ሲሄድ በእፍረትና በመገረም አየሁት። ባለቤት የታደሰ እዚያው ቤተ ክርስቲያን ግቢ በወዲያ በኩል ዛፍ ስር ቆሞ እንደ መልካም መሪ ጌታ በሁለት እጆቹ ዳዊቱን ፊት ለፊት ዘርግቶ ይዞ ያንቸለችል ነበር። አስናቀ ከእኔ ያለውን ጉዳይ ከጨረሰ በኋላ ቀስ ብሎ እየተሳበ ዳዊት ሲደግም ለመስማት እንደሚፈልግ ሁሉ ጆሮውን ቀጥ አድርጎ ታደሰ አጠገብ ሄዶ ሲቆም አየሁት። መጀመሪያ አፈርኩ። ቀጥሎ ግን በአስናቀ ደፋርነትና ጮሌነት ተደስቼና ተገርመኝ እተንበረከኩበት ቦታ ጉልበቴን እስኪያመኝ በሳቅ ፍርር አልኩ።